አጨብጭቡ ሲባካችሁ፣ ለጌታ ለኢየሱስ። ኬት መጣሽ? ምን ሆነልሽ? እዚህ አዲስ አበባን ነው የመጣው። ስም ያለ ወራሽ ይባላል እና እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ሟርተኞች እያዩ፣ ደጋሚዎች እያዩ እግዚአብሔር ያሳቅፋል፣ እግዚአብሔር ያሳቅፋል። እኔ ይሆነልኝ አንዴ ተቋርጦብኝ ነበረ። ከዛ እዛሽ ጋር መጥቼ ለሌሎቹ ትንቢት አመጣና እዛ ላይ ደርሶ ተመለሰ። እኔ እዛሽ ጋር ነበር የተቀመጥኩት ማለት ነው። ውሃ እየቀደው እያለ በመጀመሪያ ጠንሼ ነበረ። ከዛ ይፈሰኝ ነበረ ማለት ነው። ከዛ በኢየሱስ ስም ችነኑን ስከፍተው ሲከፍተው መስፍን በሹም ይላል። እዛ ባልዲውን ውሃ ያዝኩና በኢየሱስ ስም አይፈስም ካሁን በኋላ አልኩና ውሃውን ጠጣው። ከዛ ግን ቤት ሲሄድ እንዴ ህማ መጠረግ አለበት ምናምን አሉ እሺ አልኩና ከዛ ደግም ያየ የጓደኛዬ ልጅ በእልሜ መጣለው እየመጣው ያለ ሱቅ ቃል ገዛላት ስል ግማሽ ነው ምሰጥሽ እንጂ ሙሉን አልሰጥም አለ ግማሽማ አልገዛም አልኩና ጥየው መጠው። ሌላ ቦታ ይጀ ሙሉቃ ገዘውላት ከዛ እሺ ብዬ ሙሉቃ ገዝቼ መጣው እዚ ተጸልዬልኝ ሄድ ከዛ ያነ ነገር ተጸረገልኝ ተፈጸመ እግዚአብሔር እዛ፣ በኋላ በድጋሚ የመጣው እዚህ ሰው ሌላ ቦታ ነው። ቅባት የቀባይ ማለት ነው። ሰፊ አዳራሽ ነው ያነ። እሺ ብዬ ቅባቱ ከላይ ላይ ታፈሳለ። ከዛ ዛሬማ የኔ ቀን ነው አልኩና እዛ ጋር ተቀምጨ ነበር። በተጠረገ ሊበወሩ ማለት ነው። ከዛ ፍሬ ነው ያዝኩት ማንጎ አልፈ ሄደ። በዛ ደርሰ ጥለን መጣ አንተ እዛ የእኔን ነገርማ ሳይነካ አይሄድም። ልብሱን ከነካም ይሆንልኝ አልኩና ማንጎውም ሰጠው። ምንድን ነው ፈልግ? ልጅ ነው። እሺ ሆነልሽ አልከ። እዛ እስከ ስሙ ድረስ ሳሙኤል ነው አልከኝ። እጦታም አልጠየቅኩም፣ እስካሁን ድረስ ሆነል ብዬ በሆዴ ከታትኩት። ከዛ በኋላ በሶስተኛው ወር ሲሄድ እንዴ፣ እንደዚህ ነው። እጢም አለ እኮ። ለምንድን ነው ያደረግሽ? የኔ አምላክ ጌታ ነው፣ ጥሎ አይጠለኝም። እጢ አይደለም ልጅ ነው መወልደው አልኩት እና የተጸለየበት ውሃ እየጠጣው እጢውም ወጣ። ዋው ከውስሽ አዎ ለጌታ ለኢየሱስ ክብር ስንት ወርሽ ነው አሁን ዘጠኝ ወር ከዘጠኝ ቀን ነው ኦ ከዚህ ሳምንት በኋላ ትወልጃለሽ ማለት ነው አዎ ወንድ ነው ሴት እንጠብቅ ተጠብቅ ወንድ ነው ያልከኝ ልጅ በምንድን ነው ያልኩሽ በፍሬዋን ስትሰጣኝ በህልም ፍሬዋን እዚህ መጥቼ ተሰጣኝ አዎ ወንድ ብዬ ሰጠሽ አዎ ሳሙኤል ብለህ ፍሬዋን ሰጣኸኝ አላየሽም አርትራሳውን አልጠየቅኩም እስካሁን በቃ ሳሙኤል ነው በኢየሱስም ሳሙኤልን ካንድ ሳምንት በኋላ ወልዳ ትታቀፍ። ለትውልድ በረከት ይሁን። እዛ ባንጎ ነበር ያያዝኩት፣ እንዴት ያልፈኛል፣ ደርሶስ ከሚመጣ እየጠበቅኩት ነበር። እዛ ማንጎውን ሰጠሁት። ምንድን ነው የምትፈልጊው አለኝ። እኔ ልጅ ነው የምፈልገው አልኩት። ከዛ በኋላ ሳሙኤል ሰጠው። ሆነልጅ ሳሙኤል ብሎ ሰጣኝ። ከዛ ተቀበልኩና ሆነልኝ ብዬ ከወዴ ላይ ያረግኩት ፍሬውን ማለት ነው። ከዛ በኋላ ዶክተሮቹ ማህፀንሽ ልጅ መሸከም አይችልም፣ ተሎ እንዳታረግ ብለው መድኒት ሰጡኝ። መድኒቱንም ተሸክሜ ወደዚህ መጣው። ከዛ እነሱ ያሉት ነው የሚበልጠው? የእግዚአብሔር ባሪያ ያለው ነው የሚበልጠው። መድኒቱንም አልወስድም አልኩና ተውኩት። ከዛ በኋላ ወዲያው ወርሰ የሆነ ጸነስኩኝ። ከዛ ሲያመይ ጊዜ ሄድኩኝ፣ ታየውና እንደ ለምናው እንደዚህ አደረግሻለኝ እግዚአብሔር መልካም ነው። እኔ አይደለሁም የተናገርኩት እግዚአብሔር ተናግሯል። ይሆንልኝ አላልኩት። ውሃ እየቀደው እያለ በጀመሪያ ጠንሼ ነበረ ከዛ ይፈሳኝ ነበረ ማለት ነው። ከዛ በኢየሱስ ስም ችላንሉን ሲከፍተው መስፍን በሹም ይላለ። እዛ ባልዲውን ውሃ ያዝኩና በኢየሱስ ስም አይፈስም ካሁን በኋላ አልኩና ውሃውን ጠጣው። ከዛ ቤት ሲሄድ እንዲህ ማ መጠረግ አለበት ምናምን አሉ። እሺ አልኩና ከዛ ደግም ያየ የጓደኛ ልጅ በእልሜ መጣለው። እየመጣው እያለ ሱቅ እቃ ልገዛላት ስል ግማሽ ነው የምሰጥሽ እንጂ ሙሉውን አልሰጥም አለ። ግማሽማ አልገዛም አልኩና ጥየው መጣው። ሌላ ቦታ ሂጄ ሙሉ እቃ ገዛውላት። ከዛ እሺ ብዬ ሙሉ እቃ ገዝቼ መጣው። እዚህ ተጸልዮ ሊሄድ ከዛ ያንን ነገር ተጸረገልኝ ተፈጸመ። እግዚአብሔር እዛ በኋላ በድጋሜ መጣው እዚህ ሳይሆን ሌላ ቦታ ነው። ቅባት የቀባይ ማለት ነው። ሰፊ አዳራሽ ነው ያነ። እሺ ብዬ ቅባቱ ከላይ ላይ ታፈሳለ። ከዛ ዛሬማ የኔ ቀን ነው አልኩና እዛ ጋር ተቀምጨ ነበር። በተጠረገ በወሩ ማለት ነው። ከዛ ፍሬ ነው የያዝኩት ማንጎ። አልፈ ሄደ በዛ ደርሰ ጥለን መጣ። አንተ እዛ የኔን ነገርማ ሳይነካ አይሄድም፣ ልብሱን ከነካም ይሆንልኛል አልኩና ማንጎውም ሰጠው። ምንድነው ልጅ ነው። እሺ ሆነልሽ አልከኝ። እዛ እስከ ስሙ ድረስ ሳሙኤል ነው አልከኝ። እጦታም አልጠየቅኩም፣ እስካሁን ድረስ ሆነል ብዬ በሆዴ ከተትኩት። ከዛ በኋላ በሶስተኛው ወር ሲሄድ እንዴ እንደዚህ ነው እጢም አለ እኮ። ለምንድን ነው ያረግ? የእኔ አምላክ ጌታ ነው ጥሎ አይጠለኝም። እጢ አይደለም ልጅ ነው የምወልደው አልኩትና የተጸለየበት ውሃ እየጠጣው እጢውም ወጣ። ዋው ከውስሽ ለጌታ ለኢየሱስ ክብር አምጡስ። ስንት ወርሽ ነው? ዘጠኝ ወር ከዘጠኝ ቀኔ ነው። ከዚህ ሳምንት በኋላ ትወልጃለሽ ማለት ነው። ወንድ ነው ሴት፣ እንጠብቅ። ወንድ ነው ያልከኝ በምንድን ነው ያልኩሽ? ፍሬዋን ስትሰጣኝ በህልም ፍሬዋን እዚህ መጥቼ ወንድ ብዬሽ ሰጠሁሽ። ሳሙኤል ብለህ ፍሬዋን ሰጠኸኝ አላየሽም። እራሷን አልጠየቅኩም እስካሁን በቃ ሳሙኤል ነዋ። በኢየሱስም ሳሙኤልን ከአንድ ሳምንት በኋላ ወልዳ ትታገፍ? ለትውልድ በረከት ይሆን እሻለና አለና አስትራሳውንድ ሚያዬ እንዴ! ይሄ እኮ ቆንጆ ጥንስ ላይ ነው፣ አቀማመጡም መልካም ላይ ነው ያለ የእኔ ጌታ ነዋ ያደረገው አልኩ። ሰይ ለጌታ እልልታ። ከዛ በኋላ አቀማመጡም ልክ ነው። አሁን እጢ አለ፣ እሱም እጢውም ጥንሱም እያደገ ሲሄድ ጥንሱም ይረብሽሻል አለኝ። በኢየሱስ ስም ይሄ ደግሞ አይሆንም ይቀልጣል አልኩ። ከዛ እንደ እምነትሽ ይሁን አለና ከወንበሩ ካልገው ወረድኩና እግዚአብሔርን ሰግጄ ከዛው ላይ አመሰገንኩት። ለእግዚአብሔር ክብር ስጡ ጽንስ ላይ ያለ። ከዛ ዶክተሩ ገረመው። ምን አይነት አምላክ ነው ያለሽ አለኝ። የናዝሬቱ ኢየሱስ እኮ ነው የማመልከው አምላክማ የናዝሬቱ ኢየሱስ ነው ከሙታት የተነሳው አልኩት። እሺ፣ ይሁንልሽ አለኝና ወደ አረርድ ሪፈር ጻፍልኝ ጻፍልኝ አልኩት። እዛ ሪፈር ሲጥፍል አረርድ ሲሄድ ያን የሰረኝ ዶክተር ነው ስፔሻል ያየኝ ማለት ነው ስፔሻሉ። እንዴ ለምንድነው አሁን ያረገሻል አንተ አይደለም። ዝም ብለህ ክትትል አድርገኝና መሆነውን አሳያለሁ አልኩት። ከዛ ወይ አንቺ አሁንም በጉልበት፣ በፊትም በጉልበት ነው አለኝ እኔ የያዝኩትን ይዤ ነዋ በጉልበት የምጠይቅህ አልኩት። እዛ ይሻለና ክትትል ሲያደርገኝ እጢው መሆን እኮ ያስቸግር ይሻላል። በናዝሬቱ በኢየሱስ ማክሽፈዋለሁ በመስፍን የበሹ አምላክ ማከሽበዋለሁ አልኩት። ከዛ ይሻለ ይሁንልሽ አለ። እዛ አንተማ እንትን አስተራሳው እንድያየ ስትሰረይ በኦፕሬሽን ነው የሰራኝ በኦፕሬሽን አስተራሳው እንድያየ ስትሰረይ ግን አስተካክል አልሠራኸኝም። የናዝሬቱ ኢየሱስ ግን ኦፕሬሽኑም እጢውንም አስተካክሎ ቆንጆ ቆንጆ ልጃ ቅፌ ሂጄ መሰክራለሁ አልኩት። ከዚህ ሳምንት በኋላ ትወልጃለሽ ማለት ነው። ወንድ ነው ሴት? እንጠብቅ። ወንድ ነው ያልከኝ በምንድን ነው ያልኩሽ? ፍሬዋን ስትሰጣኝ በሕልም ፍሬዋን እዚህ መጥቼ ስትሰጣ በአካል ወንድ ብዬሽ ሰጠሁሽ። ሳሙኤል ብለህ ፍሬዋን ሰጠኸኝ አላየሽም። አርትራ አልጠየቅኩም እስካሁን። በቃ ሳሙኤል ነዋ። በኢየሱስም ሳሙኤልን ከአንድ ሳምንት በኋላ ወልዳ ትታቀፍ፣ ለትውልድ በረከት እዛ። እግዚአብሔር ይመስገን። ሳሙኤል በቤትሽ ይስቃል እንዳለው በቤት እየሳቀ ሳሙኤልን ያንድ ወር ህፃን ልጅ በመድረኩ ይዤ መጣሁ። ያንድ ወር አራ ጨብጭውላት። ባርካች ምን ብዬኑ? እዛ ጋ የጸለይኩልሽ እዛ እኔ ልጅ ነው የምትፈልጊው? አዎ አልኩት ሳሙኤልን ከአንድ ሳምንት በኋላ ወልዳ ትታገፍ ለትውልድ በረከት ይሁን፣ አሜን። እዛ ሳሙኤል ሆነልሽ አልከኝና፣ ፍሬዋን ሰጣይ። በቃ ሆነልኝ አልኩና በሆዴ ፍሬውን ከተትኩት፣ ፍሬውን ያስኩ የድኩና ከዛ ከባለቤቴ ጋር በለውት በሰላጣ ሰርቼ ማለት ነው። አሁን ቆይ አንዶርሽ ነው ኮለች ሳሙኤል እጃችሁን ከፋሩ ግን አንድ ነገር ልንገራችሁ። ይዋሽ ዘንድ እግዚአብሔር ይጸጸትም ዘንድ የሰው ልጅ እመኑኝ፣ እዚህ ቤት በብዙ ጦርነት፣ በብዙ ውጊያ፣ በብዙ አይነት ማዕበል ውስጥ የመጣችሁ እግዚአብሔር ይጎበኛችኋል። እህቴን እንደ እንደጎበኘ እናንተንም ይጎበኛችኋል። ሳሙኤልን ተወልጅ ያለሽ ብሏት እግዚአብሔር ይህንን መልከ መልካም ልጅ ሳሙኤልን ከጭንገፋ በኋላ አትወልጅም፣ በሰው አቆጣጠር አብቅቶልሻል፣ ማሕፀንሽ አይሸከምም ተብሎ የታወጀባት ሴት እዚህ ቤት ማንጎ ላይ ቃል ወጥቶላት፣ ማንጎ ወደ ልጅ ተቀይሮ ይኸው ልጅ ይዛ እንደመጣች በዚህ ቲቪ እዚህ ቤት ያላችሁ በዚህ 30 ቀን እስከ ግንቦት 30 ከፊታችሁ ባለ ሰኔ እግዚአብሔር በቤታችሁ ሳቅ ያድርግ። ገደብ ከመንገዳችሁ ይነሳ። መካንነት ከቤታችሁ ይሰበር። ሳሙኤል በቤታ በእግዚአብሔር ቤት ይደግ፣ ለትውልድ በረከት ይሆን፣ ለቤተሰብ በረከት ይሆን። ለእግዚአብሔር ሰጥቼዋለሁ። አሜን።